አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ ቸናሪ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ኢድ ሙባረክ ብያለሁ ለሁላችሁም። ተቀበል አላህ ብያለሁኝ። ሀባይ ብኛ እንደዚህ ፏፈሽ ብለናል። እንሻላ ቆንጆ ቪዲዮ እንሰራላችኋለን ብዬ ተስፋ አደርጋለሁኝ። ለአሁን እንግዲህ ፈጅር ነው ገና ፈጅር ልንሰግድ ነው እኛ ቤታችን። እንደዚህ ፈራርሸን ፏፍሽ አድርገናል። ትራስ ልብስ አዲስ አሰርቻለሁ እንደዚህ የሚያምር ማለት ነው። ከፈለጋችሁ ለእናንተም አሰራላችኋለሁኝ ከነ ቤቢው ከነ ትኪያው ምናምን ማለት ነው። በክቧ ነው ቤቢን ያሰራሁት እስከ መጋረጃው። ማሻአላ ፏፍሽ ብለናል እኛ አላችኋለሁኝ። እንግዲህ እዚህ ጋር ኩኪስ አዘጋጅቻለሁኝ እዚህ የምናቀርብበት ላይ አብረን እናዘጋጅ እላችኋለሁኝ። ሀባይብ እንሻላ ወደፊት በቤታችሁ ከቤተሰቦቻችሁ ጋር ከምትወዷቸው ቤተሰቦቻችሁ ጋር አላህ ይሰባስባችሁ እላለሁኝ። እና እንግዲህ እዚህ ጋር ሀባይብ ኩኪ ሰርቻለሁኝ። እንደዚህ አማረ። በሁለት አይነት ከለር ነው ይት ማሻላ ተባረከ ረህማን እዚህ ለእንግዳ እንግዳ የመጣ እንደሆነ ለእኛም ማዘጋጀው ማለት ነው። የኩኪስ ማቅረቢያ እንዲያቀምጥ ማለት ነው። እዚህ ጋ እንግዲህ ፓርት ስላለው ማሻ አላህ ደስ የሚለው ነገር በየቦታው ማድረግ ትችላላችሁ ማለት ነው። ያኔ አንዱ ላይ አንድ ካደረጋችሁ ዳቦቆሎ በሶስት አይነት ከለር ነው የቆረጥነው እዚህ ጋር እንግዲህ ማሻአላህ እንደምታዩት በጣም የሚያምር ደበቆሎ አለ። ሙያ ያለሽ አይመስለኝም እኔ ስገምት ያልሽው ልጅት ነበርሽ። ነበር አልሐምዱሊላ ቤትም ቤት እሰራለሁም ውጭ ብቻ አይደለም ያው እንግዲህ እኔ ሰርቼ ቪዲዮ ሰርቼ ስለማላሳያችሁ ነው እንጂ ሙያ አያንሰኝም አልሐምዱሊላ እንደ አቅሜ ማለት ነው። እና ሀባዬም እዚጋ እንግዲህ በየቦታው ደበቆሎም እዚህ ጋር ቸኮሌት አለኝ ቸኮሌትም አደርግበታለሁ ማለት ነው። ከሁሉም አይነት ኩኪስም፣ ኩኪስ የተለያየ ቅርጽ ነው ያለው። እንደዚህ እንደምታዩት አንዱን በሁለት አይነት ከለርም እያቀላቀልኩ ነው የሰራሁት። እሚያማምሩ ማሻአላ በነገራችን ላይ አገራችንም ልክ እንደ ፏፏቴ ብላችሁ መኖር ትችላላችሁ ዋናው ነገር ገንዘብ ነው አላህ ገንዘብ ይስጠን እና ደግሞ መብቃቃት አላህ ይወፍቀን ማለት ነው ያኔ አንድ አንደቶች ጉዙ ለምደን እሺ አይለንም እና መብቃቃትን ተለመርን ግን አልহামዱሊላ እንኖርአለን ማለት ነው እና አባይቢ ደዚ ያው እንግዲህ ወንድሞችም ገና አልተነሱም ቢያዛን ይያለ ነው ያው የውሏችንን ቪዲዮ እንሰራላችኋለን። ተስፋ አደርጋለሁ እንሻአላ። እኛ እንቅልፍ አልተኛንም፣ ይህንን ሳዘጋጅ ነው የሚያደርጉት። ሁላችንም፣ እኔም ልባባም፣ ሁላችንም የሆነ ስራ ፓርት አለንና፣ ያው የእኔ ስራዬን አሁን ጨርሼ ነው ይሄንን ይሄንንም ይሄንንም ማለት ነው። ሶስት ሁለቱን ነገር ጨርሻለሁ አልሐምዱሊላ። የእኔ ስራ ድርሻ ማለት ነው። እንግዲህ አህባቢ ሁላችሁንም እንኳን አደረሳችሁ ብያለሁ። ተቀበል አላህ ለሁላችንም እላችኋለሁኝ። አህባቢ ቸኮሌት የሚወድ ማለት ነው። እኔ ቸኮሌት ብዙም አይደለም ግን፣ ቤት ያደምቃል እንደዚህ ኢድ ሲሆን በጣም ቤት ያደምቃል። ማለት እንግዲህ እንደዚህ አድርገን እናዘጋጃለን ማለት ነው ከሁሉም አይነት ማሻአላ ህይወት እግር አላት፣ ምናምን ቆንጅዬ ይቀናት ማለት ነው እንደ እንዳቅሚቲ። በነገራችን ላይ ብዙ አይነት የኩኪ ስቃ አለ፣ ግን እንደዚህ በአቅም ባቅም ይሆን ማለት ነው። ማብቃቃት መልመድ ጥሩ ነው። አንደኛ ህይወታችን አይቃወስም፣ ሁልጊዜም ደስተኛ ሆነን እንኖራለን ማለት ነው። ሁሉም በሂደት ደግሞ አልሐምዱሊላህ ይቀያየራል እና ወደፊት እንሻላ በስደት ያላችሁ እህቶች መእታችሁ በቤታችሁ ከቤተሰቦቻችሁ ጋር አብራችሁ የምታፈጥሩ ኢድን የምታሳልፉ አላ ያደርጋችሁ። ሀቂቀተን ስሜቱ በጣም ነው ደስ የሚለው ከስደት ተመልሳችሁ በዓል ምናምን አንድ ላይ ከቤተሰቦቻችሁ ጋር ስታሳልፉና እኔ ዛሬ ሶስት አመት በረመዳን አስራ አምስት ነውና ኢትዮጵያ የገባሁት ያው እስር ቤት ቆይቼ ማለቴ ነው፣ ሳውዲ አረቢያ በቃ እንናቴ ጋር ያሳለፍኩት ጊዜ መቼም ቢሆን አረሳውም እላችኋለሁኝ። ያውኔ አሁንም በአጋጣሚ ያው አንዳንድ ጊዜ ነው እንጂ የማልሄደው ሄዳለሁ። እና እንሻላ አገራችሁ መጥታችሁ በሰላም በፍቅር የምትኖሩ የምትደሰቱ ያደርጋችሁ። የስደት እህቶቼ ክፏችሁን አላህ የያዝላችሁ ጥሩ ነገርን አላህ ይወፍቃችሁ፣ እላችኋለሁኝ። ጾማችንንም አላህ ይቀበለን እላችኋለሁ። ሐባይብ እስኪ እንግዲህ ቀጣይ ቪዲዮ እስከምንሰራላችሁ ድረስ መልካም ኢድ ብያለሁ ለሁላችሁም።